እንዴት አድራችኋል? በድጋሚ ተመልካቾቻችን፣ ስንቂ ባንክ የክብር ስፖንሰራችን ነው፣ ከልብ እናመሰግናለን። ቀዳሚ ያደረግነው መረጃችን የሴካፋን የተመለከተ ይሆናል። የሴካፋ ከ17 ዓመት በታች የአፍሪካ ዞን ማጣሪያ ውድድርን እንግዲህ በኢትዮጵያ አስተናጋጅነት እዚሁ አዲስ አበባና እንዲሁም ደግሞ ድሬዳዋ ላይ በሁለት ቦታዎች ተከፍሎ ውድድሩ እየተደረገ እንደሚገኝ ይታወቃል። በዚህ ውድድር ላይ ፍጹም ጉዞ የኢትዮጵያ ብሔራዊ ቡድን አድርጓል። ትናንትና ከኬንያ ጋር በመጨረሻ ጨዋታውን አራተኛ ጨዋታውን አድርጎ አንድ ለምንም በሆነ ውጤት አሸንፏል። ምንም እንኳን ቀደም ብሎ የመጨረሻውን ጨዋታ ከማድረጉ በፊት ሁለቱም ብሔራዊ ቡድኖች ማለፋቸውን ቢያረጋግጡም ነገር ግን በአንደኝነት ጨዋታውን በምድቡ አንደኝነት ለማጠናቀቅ ያደረጉት ፉክክር ነበር። የኬንያ ብሔራዊ ቡድን ከዚህ ጨዋታ በፊት በሰባት ነጥብ ሁለተኛ ደረጃ ላይ መቀመጡ ይታወሳል። እንዲሁም ደግሞ የኢትዮጵያ ብሔራዊ ቡድን ብዛት ያላቸውን ግቦች አስቆጥሮ በአንደኝነት መቀመጡ የሚታወስ ነገር ነው። ትላንት አንድ ለምንም በሆነ ውጤት ነው ኢትዮጵያ ብሔራዊ ቡድን የ ኬንያ ብሔራዊ ቡድንን ያሸነፈው። በዚህ ጨዋታ ላይ እጅግ ግሩም የሆነው ዳዊት ካሰው ብቸኛውን የኢትዮጵያን ብሔራዊ ቡድንን ብቸኛ ግብ አስቆጥሯል። ይህ ተጫዋች በዘንድሮ የሴካፋ ውድድር ላይ ሰባት ግቦችን ነው ያስቆጠረው። በአራት ጨዋታዎች ላይ ሀትሪክ የሰራውን አጋጣሚ እንዲሁ እናስታውሳለን። ኢትዮጵያዊ ኤርሊንግ ሃላንድ ማለት ይቻላል ተስፈኛ ተጫዋች ነው። ይህ ተጫዋች ኢትዮጵያ እንግዲህ በ2029 የ ሁርቱ 29 በሚል ጉዞ የጀመረችውን ፕሮጀክት አካል እንደሆነ የሚታወስ ነገር ነው። ይህ ብሔራዊ ቡድን ምናልባትም በቀጣይ ተስፋ ሰጪ ብሔራዊ ቡድን ሊያስመለክተን ይችላል። ተስፋ እንድናደርግ ያደረገ ብሔራዊ ቡድን ነው። በዋናው ብሔራዊ ቡድን ልንመለከታቸው የምንችላቸው ተጫዋቾች ናቸው። ዳዊት ካሰው እንግዲህ እጅግ ድንቅ የሚባል ጊዜ በዚህ የሴካፋ ውድድር ላይ እያሳለፈ ይገኛል። ቀደም ሲል እንደጠቀስነው ሰባት ግቦችን ነው በአራት የምድብ ጨዋታዎች ላይ ያስቆጠረው በአራቱም የምድብ ጨዋታዎች ላይ ግብ ያስቆጠረው የውድድሩ ክስተት ዳዊት ካሳው እንግዲህ በዚህ በምድቡ ላይ በኢትዮጵያ ብሔራዊ ቡድን ብዛት ያላቸውን ግቦች ነው ያስቆጠረው አብዛኛውን የኢትዮጵያ ብሔራዊ ቡድን ግብን ያስቆጠረው ይህ ተጫዋች ነው የኢትዮጵያ ብሔራዊ ቡድን በመከላከሉም ረገድ እንዲሁም ደግሞ በማጥቃት ረገዱም እጅግ ምርጥ የሆነ ብሔራዊ ቡድን ነው ትላንትና የተመለከትነው ምንም እንኳን በመጀመሪያው አጋማሽ ብዛት ያላቸውን የግብ አጋጣሚዎችን አግኝቶ የነበረ ቢሆንም ግን ሳይጠቀም ቀርቷል ነገር ግን በ ሁለተኛው አጋማሽ ላይ ዳዊት ባስቆጠራት ግብ እንግዲህ የምድብ አንድ መሪ ሆኖ አጠናቋል። በቀጣይም የኢትዮጵያ ብሔራዊ ቡድን የዩጋንዳ ብሔራዊ ቡድንን የሚገጥም ይሆናል። የዩጋንዳ ብሔራዊ ቡድን በድሬዳዋ ላይ በነበረው ጨዋታ ጅቡቲን ስድስት ለምንም በሆነ ውጤት አሸንፏል። ሁለተኛው ቡድን ነው የዩጋንዳ ብሔራዊ ቡድን ዋናው ቡድን እንግዲህ በፊፋ ከ17 ዓመት በታች ዓለም ዋንጫ ላይ የተሳተፈ እንደሚገኝ ይታወቃል። ከውድድሩም ውጭ እንደሆነ ይታወቃል። ሁለተኛው ቡድን ነው እዚሁ ኢትዮጵያ የሚገኘው በቀጣይ ከኢትዮጵያ ብሔራዊ ቡድን ጋር የሚገናኝ ይሆናል። ኬንያ እንዲሁም ደግሞ በቀጣይ ከታንዛኒያ ጋር የምትጫወት ይሆናል። አንድ ጨዋታ የቀረው ለግማሽ ፍጻሜ የደረሰው የኢትዮጵያ ወጣት ቡድን በአፍሪካ ዋንጫ ለመሳተፍ በትንሹ እስከ ሶስተኛ ደረጃ ይዞ ማጠናቀቅ ይጠበቅበታል። ትናንት በተደረጉ ሌሎች ጨዋታዎች ቀደም ሲል እንደጠቀስ ነው ኡጋንዳ ጅቡቲን ስድስት ለምንም፣ እንዲሁም ደግሞ ሱዳን ቡሩንዲን አንድ ለምንም በሆነ ውጤት አሸንፋለች። በኢትዮጵያ ምድብ የሚገኙት ደቡብ ሱዳንና ሩዋንዳ ቀደም ብሎ ከኢትዮጵያ ጨዋታ በፊት ጨዋታቸውን ሰባት ሰዓት ላይ አድርጎ ሁለት ለአንድ በሆነ ውጤት ደቡብ ሱዳን አሸንፋለች። ሁለቱም ብሔራዊ ቡድኖች እንግዲህ ከምድባቸው መውደቃቸው ማረጋገጣቸው ይታወቃል። ደቡብ ሱዳንም ሩዋንዳም በዚሁ የሲቢ የኢትዮጵያ ፕሪምየር ሊግን ወደ ተመለከተው ጉዳያችን እናልፋለን። የሲቢ የኢትዮጵያ ፕሪምየር ሊግ የሰባተኛ ሳምንት ጨዋታዎች ትላንት ቀጥሎ ተደርጓል። ሲዳማ ቡና ከመቻል ጋር ጨዋታውን አድርጎ ሁለት ለአንድ በሆነ ውጤት አሸንፏል። ሁለቱን የሲዳማ ቡናን የማሸነፊያ ግቦች ያሬድ ባየ ከመረብ አሳርፏል። ይሄ ተጫዋች እንግዲህ የኢትዮጵያ ብሔራዊ ቡድን ተጫዋች እንደሆነ ይታወቃል። በሰባት ሰዓት በአዲስ አበባ ስቴዲየም በተደረገው ጨዋታ ሲዳማ ቡና እንግዲህ አሸንፏል። በተለይም ደግሞ ሲዳማ ቡና እዚሁ አዲስ አበባ ከሀዋሳ ከመጣ በኋላ ሁለተኛ ጨዋታ ያደረገው የመጀመሪያውን ጨዋታ ባቻ ውጤት ማጠናቀቁ የሚታወስ ነገር ነው። በዘንድሮ የውድድር ዘመን እንግዲህ ወጥ የሆነ አቋም ሲዳማ ቡና እያሳየ ይገኛል። ምናልባትም ለሻምፒዮንነት ከሚገመቱ ቡድኖች መካከል ቀዳሚው ነው። ኮሊን ኮፊ ደግሞ የመቻልን ብቸኛ ገብ ያስገኘ ተጫዋች ነው በትላንትናው ጨዋታ ላይ። መቻል ትላንትና የመጀመሪያ ሽንፈቱን ነው ያስመዘገበው። ውድድር አመቱ አምስተኛ ድሉ ነው ያስመዘገበው። ሲዳማ ቡና የሊጉን መሪነት በ16 ነጥብ አጠናክሮ ቀጥሏል። በሲቢ ኢትዮጵያ ፕሪሚየር ሊግ፣ በሌላ በኩል ፋሲል ከነማ ከሐዋሳ ከተማ ጋር እንዲጫወታቸውን አድርጎ ፋሲል ከነማ አንድ ለምንም በሆነ ውጤት አሸንፏል። በዚህም ፋሲል ከነማ ሁለተኛ ደረጃ ላይ የሚያስቀምጠውን ነጥብ ነው ማስመዝገብ የቻለው። በአዲስ አበባ ስቴዲየም በተደረገ ጨዋታ ቃል ኪዳን ዘላለም ለፋሲል ከነማ የማሸነፊያን ግባ አስቆጥሯል። ከጨዋታው ሶስት ነጥብ ያገኘው የአሰልጣኝ ዮሐንስ ሳሌው ቡድን በ14 ነጥብ በደረጃ ሰንጠሩ እንግዲህ ቀደም ሲል እንደጠቀስ ነው ሁለተኛ ደረጃ ላይ ተቀምጧል። ፋሲል ከነማ በውድድር ዓመቱ ያልተሸነፈ ብቸኛ ክለብ ሆኗል። በሌላ በኩል ደግሞ ቅዱስ ጊዮርጊስን ከኢትዮ ኤሌክትሪክ ያገናኘው ጨዋታ በቅዱስ ጊዮርጊስ አንድ ለምንም አሸናፊነት ተጠናቋል። በሐዋሳ ዩኒቨርሲቲ ስቴዲየም በተደረገ ጨዋታ ኢትዮ ኤሌክትሪክ ነው እንግዲህ ያሸነፈው አንድ ለምንም። ቅዱስ ጊዮርጊስ ሁለተኛ ሽንፈቱን ነው ትላንትና ያስተናገደው፣ አንድ ለምንም በሆነ ውጤት ነበር የተሸነፈው። አሰልጣኝ ዘሩን ሸንገታ የቀድሞ ክለባቸውን በገጠሙበት በዚህ ጨዋታ ወሳኝ ሶስት ነጥብ አግኝቷል። አሰልጣኝ ዘሩን ሸንገታ ከዚህ በፊት በጊዮርጊስ ቤት የምናውቃቸው አሰልጣኝ ናቸው። የውድድር ዓመቱን አራተኛ ድል ያስመዘገበው ኢትዮ ኤሌክትሪክ በ14 ነጥብ ሶስተኛ ደረጃ ላይ ተቀምጧል። ወደ ሶስተኛ ደረጃ ከፍ ያለበትን ውጤት ነበር ያስመዘገበው። ለሁለተኛ ተከታታይ ጊዜ የተሸነፉት ፈረሰኞቹ በበኩላቸው በ12 ነጥብ ስድስተኛ ደረጃ ላይ ተቀምጧል። ሌላ ጨዋታ ደግሞ ትናንትና በሐዋሳ ስቴዲየም ላይ ሸገረ ከተማን ከኢትዮጵያ ቡና ያገናኘው ጨዋታ ነበር። በኢትዮጵያ ቡና ሁለት ለአንድ አሸናፊነት ተጠናቋል። ለኢትዮጵያ ቡና ራምኬል ጀምስ እና ና አቡበከር አዳሙ ናቸው ግቦችን ያስቆጠሩት። እንግዲህ ራምኬል ጀምስ በዘንድሮ የውድድር ዘመን የመጀመሪያ ግቡን ያስቆጠሩ አቡበከር አዳሙ በበኩሉ በኩሉ እጅግ ድንቅ የሚባል አጥቂ ነው። በተለይም ደግሞ ከቅጣት ምት የሚያስቆጥራቸው ግቦች፣ እንዲሁም ደግሞ ሩጫዎቹ የሚያስደንቁ ናቸው። ትናንትና እንግዲህ ለኢትዮጵያ ቡና ግብ አስቆጥሯል። ዛሬም የኢትዮጵያ ሲቪ ፕሪሚየር ሊግ የስምንተኛ ሳምንት መርሃ ግብሮች ቀጥሎ ይደረጋሉ። በውድድር አመቱ ምንም ጨዋታ ማሸነፍ ያልቻለው መዕለ ሰባ እንደርታ ጨዋታውን ከ ኢትዮጵያ ንግድ ባንክ ጋር የሚያደርግ ይሆናል የመጀመሪያ ድል ፍለገውን ነው ወደ ሜዳ የሚገባው መዕለ ሰባ እንደርታ ይህ ጨዋታ አስር ሰዓት ላይ ይደረጋል መዕለ በሊጉ ባደረጋቸው ስድስት ጨዋታዎች ሶስቱን ተሸንፎ በሶስቱ ደግሞ አቻ የተለያየ ሲሆን ሶስት ነጥብ ብቻ ነው ማሳካት የቻለው በዚህም በደረጃ ሰንጠረዡ አስራ ስምንተኛ ደረጃ ላይ ተቀምጧል በአንጻሩ ኢትዮጵያ ንግድ ባንክ በስድስት ጨዋታዎች አሸንፎ አንድ ብቻ ነው ያሸነፈው አንድ ተሸንፎ በተቀሩቱ ደግሞ ያቻ ውጤት አስመዝግቦ በሰባት ነጥቦች በደረጃ ሰንጠረዡ አስራ ሶስተኛ ደረጃ ደረጃ ላይ የተቀመጠ ቡድን ነው። ሁለቱ ቡድኖች ለመጨረሻ ጊዜ በተገናኙባቸው ሁለት አጋጣሚዎች አንዱን ኢትዮጵያ ንግድ ባንክ ሲያሸነፍ፣ በአንዱ ደግሞ አቻ ተለያይቷል። ሁለቱ ቡድኖች ሁለት ጊዜ ብቻ ነው እስካሁን ድረስ በታሪክ መገናኘት የቻሉት። እንግዲህ አንዱን በማሸነፍ ኢትዮጵያ ንግድ ባንክ የበላይነት አለው፣ በአንዱ ደግሞ አቻ ተለያይቷል። ሌላኛው አንድም ጨዋታ ያላሸነፈው አርባ ምንጭ ደግሞ ጨዋታውን ከሀዲያ ሆሳና ጋር ቀን 10 ሰዓት ላይ ሐዋሳ ስቴዲየም ላይ የሚያደርግ ይሆናል። ሁለቱ ቡድኖች ከዚህ በፊት በተገናኙባቸው የመጨረሻ ስድስት አጋጣሚዎች አንዱን አርባ ምንጭ ሲያሸንፍ አንዱ ደግሞ ሀዲያ ሆሳና አሸንፏል። በተቀሩት አራት ጨዋታዎች አጫውቷል። ሀዲያ ሆሳና በ6 ነጥቦች 16ኛ ደረጃ ላይ የተቀመጠ ሲሆን አርባ ምንጭ ደግሞ በ3 ነጥብ 19ኛ ደረጃ ላይ ይገኛል። በሌላ በኩል ዛሬ በሚደረግ ጨዋታ ደግሞ ድሬዳዋ ከተማ ከምድረ ገነት ሽረ በአዲስ አበባ ስታዲየም ጨዋታቸውን ያደርጋሉ። ድሬዳዋ በ10 ነጥብ 8ኛ ደረጃ ላይ ተቀመጠ ሲሆን እንዲሁም ምድረገናት ሽረ ደግሞ በ6 ነጥብ 15ኛ ደረጃ ላይ ይገኛል። ጨዋታው ዛሬ ቀን 7 ሰዓት ሲል የሚጀምር ይሆናል። ሊጉን ሲዳማ ቡና በ16 ነጥቦች የመራ ነው። ፋሲል ከነማ በ15 እንዲሁ ኢትዮ ኤሌክትሪክ በ14 ነጥቦች ይከተላሉ። የስምንተኛ ሳምንት የኢትዮጵያ ሴቶች ፕሪምየር ሊግም ትላንት ቀጥሎ ተደርጓል። አንድ ጨዋታ ነው የተደረገው። ቦሌ ክፍለ ከተማ ከባህር ዳር ከተማ ጋር ጨዋታውን አድርጎ አሸንፏል። ቦሌ ክፍለ ከተማ ትላንት አራት ሰዓት ላይ ነበር ጨዋታውን ያደረገው። ሁለት ለአንድ በሆነ ውጤት ነው ያሸነፈው። ምረት አየለና ሜላት አልሙዝ የቦሌ ክፍለ ከተማ የአሸናፊነት ግቦች ያስቆጠሩ ተጫዋቾች ናቸው። ግብ አስቆጣሪዋ ምረት አየለ ከቦሌ ክፍለ ከተማ የጨዋታው ኮከብ ተጫዋች ተብላ ተመርጣለች። በሊጉ አምስት ጨዋታዎችን ያደረገው ቦሌ ክፍለ ከተማ ስምንት ነጥቦችን በመሰብሰብ በደረጃ ሰንጠረዡ ስድስተኛ ደረጃ ላይ የሚገኝ ቡድን ነው። ባህር ዳር ከተማ በአንጻሩ ሰባት ጨዋታዎችን አድርጎ አራት ነጥብ ብቻ በመሰብሰብ ዘጠነኛ ደረጃ ላይ ይገኛል። ዛሬ ስምንተኛ ሳምንት የመጨረሻ መርሃግብር በመቻልና በአምናው አሸናፊ የኢትዮጵያ ንግድ ባንክ ከተወሰኑ ሰዓታት በኋላ አራት ሰዓት ላይ የሚደረግ ይሆናል። ሊጉን ስድስት ጨዋታዎችን ያደረገው ኢትዮ ኤሌክትሪክ በ18 ነጥቦች ሲመራ ሐዋሳ ከተማ በ15 ነጥቦች እንዲሁም መቻል በ13 ነጥቦች ይከተላሉ። በዚሁ የኢትዮጵያ እግር ኳስ ፌዴሬሽንን ወደተመለከተው ጉዳያችን እናልፋለን። በታዳጊና ወጣቶች እግር ኳስ ልማት ላይና እንዲሁም ደግሞ በቀጣይ ከባለ ድርሻ አካራት ጋር በትግብር በሚሰሩ ጉዳዮች ላይ ትናንትና የኢትዮጵያ እግር ኳስ ፌዴሬሽን ውይይት አድርጓል የኢትዮጵያ እግር ኳስ ፌዴሬሽን ትናንት በታዳጊዎችና በወጣቶች እግር ኳስ ልማት ላይ የተሰሩ ስራዎችእና በቀጣይ ከባለ ድርሻ ካራት ጋር በትብብር መስራት በሚገባቸው ጉዳዮች ዙሪያ ከክልልና እንዲሁም ከከተማ መስተዳደር እግር ኳስ ፌዴሬሽኖች ጋር እንዲሁም ስፖርት ቢሮዎችእና ከፕሪሚየር ሊግ ክለብ አመራሮች ጋር ነበር ውይይቱን ያካሂደው በውይይቱ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት የሆኑት አቶ ኢሳያስ ጅራ እንዲሁ ተይ ተገኝቶ ነበር። አቶ ባህሩ ጥላውን በውይይቱ ሁለቱ ሰነዶች እንደሚቀርቡ የገለጹ ሲሆን አንደኛው ከ15 ዓመታት በታች ከ15 ዓመት በታች ፕሮጀክት በ2014 በ2014 ዓመተ ምህረት ከአራት በፊት ከአራት ዓመት በፊት የፌዴሬሽኑ አመራር የሆኑት ኢሳያስ ጅራ አመንጭነት የጀመረው ፓይሌት ፕሮጀክት ዙሪያ የሚያጠነጥን እንዲሁም ደግሞ ሁለተኛው በታዳጊዎች እግር ኳስ ልማት ዙሪያ በተዘጋጁ ሁለት ወሳኝ ሰነዶች ላይ ሲሆን በሚቀርቡ ሰነዶች ላይ ትኩረት በማድረግ ገንቢና ጠቃሚ ግብዓቶች እንዲሁ እንደሚነሱ አንስቶ ነበር። ትላንት በነበረው ውይይት ላይ የፓይለት ፕሮጀክቱን ሰነድ የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት የሆኑትና የቴክኒካል አድቫይዘር ቦርድ ሰብሳቢ ዶክተር ዳኛቸው አቅርበው ነበር። እንዲሁም የወጣቶች ልማትን በተመለከተ የተዘጋጀውን ሰነድ የኢትዮጵያ እግር ኳስ ፌዴሬሽን የቴክኒክ አማካሪ አቶ አምሳሉ ፋንታውን አቅርቦ ነበር። እንግዲህ ውይይቱ ስራዎች በቀጣይ ለሚሰሩ ስራዎች ሰፊ ስራዎች ሁሉም ባለድርሻ አካላት የበኩላቸውን ድርሻ መወጣት እንዳለባቸው የፌዴሬሽኑ ፕሬዚዳንት የሆኑት አቶ ኢሳያስ ጅርሃስ ገንዝቦ እንግዲህ የነበረው ውይይት ተጠናቋል። በዚሁ ደግሞ ከ17 ዓመት በታች የፊፋ ዓለም ዋንጫን ወደ ተመለከተው ጉዳያችን እናልፋለን። የፊፋ ከ17 ዓመት በታች ዓለም ዋንጫ እንግዲህ ባለፉት ሳምንታት በተለይም ደግሞ በኳታራ አስተናጋጅነት እየተካሄደ እንደነበር የሚታወቅ ነገር ነው። በዚህ በፊፋ ከ17 ዓመት በታች ዓለም ዋንጫ እንግዲህ የአፍሪካ ቡድኖች ከዚህ በፊት እጅግ ስኬታማ ነበሩ። በተለይም ናይጄሪያ አምስት ጊዜ ይህንን ዋንጫ አንስታ እንደነበር የሚታወቅ ነገር ነው። ምንም እንኳን በዋናው ብሔራዊ ቡድኗ፣ በአዋቂዎች ብሔራዊ ቡድኗ ስኬታማ ባትሆንም፣ ነገር ግን በታዳጊዎች ደረጃ አምስት ጊዜ ከ17 ዓመት በታች ዓለም ዋንጫውን በማሸነፍ እጅግ ስኬታማ የምትባል ብሔራዊ ቡድን ነች። በዚሁ ጨዋታ ላይ ትናንት በዚህ በተደረጉ ጨዋታዎች ላይ ፖርቱጋልና እንዲሁም ደግሞ ሌላኛዋ ክለብ የውድድሩ ክስተት የሆነችው የአውስትሪያ ብሔራዊ ቡድን ወደ ፍጻሜ ማለፋቸውን ማረጋገጣቸው ይታወሳል። ፖርቱጋል የብራዚል ብሔራዊ ቡድንን በመለያ ምት በማሸነፍ ነበር ለፍጻሜ የደረሰችው። እንዲሁም ደግሞ ኦስትሪያ ከጣሊያን ብሔራዊ ቡድን ጋር ጨዋታዋን አድርጋ የጣሊያን ብሔራዊ ቡድንን በመርታት እጅግ የውድድሩ ክስተት የሆነችና ድንቅ ቡድን በመሆን ለፍጻሜ ደርሳለች። እንግዲህ ሁለቱ ቡድኖች ዛሬ ምሽት አንድ ሰዓት ላይ የፍጻሜ ጨዋታዎችን የሚያደርጉ ይሆናል። እንዲሁም የደረጃ ጨዋታ ከዚህ ጨዋታ ቀደም ብሎ ዘጠኝ ሰዓት ተኩል ላይ ይደረጋል በብራዚልና በጣሊያን መካከል ነው ያደረገው እንግዲህ በዘንድሮ የፊፋ ከ17 ዓመት በታች ውድድር ላይ እንግዲህ የአፍሪካ ብሔራዊ ቡድኖች ለፍጻሜ አልደረሱም። እንግዲህ ማሊና እንዲሁም ሴኔጋልን የመሳሰሉ ብሔራዊ ቡድኖች የተወሰነ እስከ ሩብ ፍጻሜ ደርሶ የነበረ ቢሆንም ግን በሩብ ፍጻሜው ላይ ወድቋል፣ ለዚህም በፍጻሜ ሳይደርሱ ቀርቷል። በዚሁ ደግሞ የአውሮፓ ሻምፒዮንስ ሊግን ወደ ተመለከተው ጉዳያችን እናልፋለን። የአምስተኛ ዙር የአውሮፓ ሻምፒዮንስ ሊግ ትላንትና ምሽት ቀጥሎ ተካሂዷል። እጅግ ፍጹም የሆነው አርሰናል ባየር ሙኒክን ሶስት ለአንድ በሆነ ውጤት አሸንፏል። አርሰናል በውድድር ዓመቱ እጅግ ድንቅ የሚባል እንቅስቃሴን እያደረገ ይገኛል። በፕሪሚየር ሊጉም እንዲሁም ደግሞ በሻምፒዮንስ ሊጉም። አርሰናል በፕሪሚየር ሊጉ ቶተናምን በሰሜን ለንደን ደርቢ ጨዋታ አሸንፎ እንደነበር ይታወሳል። ሶስት ለአንድ አራት ለአንድ በሆነ ውጤት በዚህ ጨዋታ ላይ ብሬቼ ኤዜ ሀትሪክ ሰርቷል። እንዲሁም እጅግ ድንቅ የሚባል እንቅስቃሴ አድርጎ ነበር። ከዛ ጨዋታ መልስ ነበር አርሰናል ወደዚህ ጨዋታ፣ ትናንትና ወደ ሙኒኩ ጨዋታ የመጣው። እንዲሁም ደግሞ ባየር ሙኒክ በበኩሉ ከፍሪበርግ ጋር ጨዋታውን በቡንደስሊጋው አድርጎ ስድስት ለሁለት በሆነ ሰፊ የግብልዩነት አሸንፎ ነበር። እንግዲህ ባየር ሙኒክ በቪንሰንት ኮምፓኒ የተመራ ጥሩ የሚባል የውድድር አመት እያሳለፈ እንደሚገኝ ይታወቃል። በቡንደስሊጋው በተለይም ደግሞ አንድ ጨዋታ ብቻ ነው አቻው፣ ሌሎችን የተቀረቱን ሁሉንም በማሸነፍ ቡንደስሊጋውን እየመራ የሚገኝ ቡድን ነው። እንደዚሁም ደግሞ በሻምፒዮንስ ሊጉ እስከ ትላንቱ ጨዋታ ድረስ በአርሰናል 3 ለ1 በት እስከ ተሸነፈበት ጨዋታ ድረስ አራቱንም ጨዋታዎች በድል የተወጣና ሻምፒዮንስ ሊጉን እየመራ የነበረ ቡድን ነው ባየር ሙኒክ ብዛት ያላቸውን ግቦች በማስቆጠር በሻምፒዮንስ ሊጉ ይታወቃል። እንደ ባየር ሙኒክ ብዛት ያለ ግብ ያስቆጠረ ቡድን የለም። በሻምፒዮንስ ሊጉ አርሰናል ደግሞ ምንም ግብ አልተቆጠረበትም። ትናንት ካርል ነበር ያስቆጠረው ብቸኛዋን የአርሰናልን የሻምፒዮንስ ሊግ የመጀመሪያ ግብ፣ አርሰናል ላይ ተቆጠረች ነበረች። አርሰናል እንግዲህ በመከላከሉ ረገድ እጅግ ድንቅ የሚባል ቡድን ነው። በሻምፒዮንስ ሊጉም እንዲሁም ደግሞ በፕሪሚየር ሊጉም ግብ ለማስቆጠር እንዲሁም ደግሞ ግቦችን ለመሞከር እጅግ አስቸጋሪ የሆነው አርሰናል ነው። በዘንድሮ የውድድር ዘመን የሚካኤል አርቴታን አርሰናል ነው እየተመለከትን ያለ ነው። በትናንትናው ጨዋታ ላይ ለአርሰናል በጨውቶ መጀመሪያ ላይ ጁሪያን ቲምበር እንግዲህ ልማደኛው አርሰናል ከ ከቆመ ኳስ ነበር ያስቆጠረው፣ ከማዘን ምት ነበር። በዚህም ልማደኛው ጁሪያን ቲምበር ግብ አስቆጥሯል። በጭንቅላቱ ነው ያስቆጠረው። ሌላኛው ደግሞ ከረፍት መልስ በተለይም ደግሞ የአርቴታ ቅያሪዎች ሲሰሩ ተመልክተናል። ኖኒ ማዱኬ በጨዋታው ተቀይሮ ነበር የገባው በሁለተኛው አጋማሽ። ጨዋታው በመጀመሪያው አጋማሽ አንድ ለአንድ ነበር የተጠናቀቀው። ካርል ባስቆጠራት ግብ ሙኒክ አንድ ለአንድ መሆን ችሎ ነበር። በሁለተኛው አጋማሽ ትሮሳርድ ጉዳት ማስተናገዱን ተከትሎ ተቀይሮ የገባው ማዱኬ ትላንትና እጅግ ድንቅ የሚባል እንቅስቃሴ አሳይቷል። ይህ ተጫዋች እንግዲህ ከቼልሲ ወደ አርሰናል በክረምቱ የተጫዋቾች የዝውውር መስኮት እንደተቀላቀለ የሚታወስ ነገር ነው። በዚህም በተለይም ደግሞ በሊጉ መጀመሪያ ላይ ጥሩ እንቅስቃሴ እያሳየ ነበር። ነገር ግን ጉዳት አጋጥሞት ላለፉት ወራት በአርሰናል ቤት አርሰናል ማገልገል አልቻለም ነበር። ነገር ግን ትናንትና በነበረው ጨዋታ ላይ ተቀይረው በመግባት ግብ ማስቆጠር ችሏል። እንደዚሁም ደግሞ ሌላኛው ተጫዋች ተቀይረው የገባው ካላፊዮሪ ለማዱኬ ግብ የሆነችውን ኳስ ማቀበል ችሏል። ትናንትና የአርቴታ ለውጦች እጅግ ስኬታማ የሆኑበትን አጋጣሚ ነበር የተመለከት ነው። ሌላኛው ተቀይሮ የገባው ማርቲኔሊም እንዲሁም ሶስተኛ ግብ በማካከል ሶስት ለአንድ በሆነ ውጤት አርሰናል ማሸነፍ ችሏል። እንግዲህ ባየር ሞኒክ በዘንድሮ የውድድር ዘመን አልተሸነፈም ነበር በየትኛውም ጨዋታ በቡንደስሊጋውም፣ እንደዚሁም ደግሞ በሻምፒዮንስ ሊጉ። ነገር ግን የባየር ሙኒኬን ያለመሸነፍ ጉዞ ትላንትና አርሰናል ገጥቶታል። ኖኒ ማዱዌኬ ግቧን ማስቆጠሩን ተከትሎ በራስ የሚተማመን ተጫዋች መሆኑን ከጨዋታው በኋላ እንዲሁ በሰጠው አስተያየት ተናግሯል። የጀርመኑ ክለብ በውድድር አመቱ በሁሉም ውድድሮች እንግዲህ ቀደም ሲል እንደተናገር ነው ለመጀመሪያ ጊዜ ነበር የተሸነፈው። አርሰናል አምስቱን የሻምፒዮንስ ሊግ ጨዋታዎች ማሸነፍ የቻለ ብቸኛው ክለብ ሆኗል በአውሮፓ ሻምፒዮንስ ሊግ። በዚህም የአውሮፓ ሻምፒዮንስ ሊግ የደረጃ ሰንጠረዥን እየመራ ይገኛል። አምስቱንም ጨዋታዎች በማሸነፍ እንግዲህ ድንቅ የሚባል አመትን እያሳለፈ ይገኛል። 18 ነጥቦችን ነው መሰብሰብ የቻለው። አርሰናል በሳምንቱ መጨረሻ በሰሜን ለንደን ደርቢ ቶተናምን 3 ለ1 አሸንፎ እንደነበር የሚታወስ ነገር ነገር ነው። እንግዲህ በሻምፒዮንስ ሊግም እጅግ ጥሩ የሚባል ግስጋሴ እያደረገ ይገኛል። ምናልባትም አርሰናል በዚህ ውድድር ዘመን የአውሮፓ ሻምፒዮንስ ሊግም ሆነ እንዲሁም ደግሞ ወይም ደግሞ የፕሪሚየር ሊግ ዋንጫን ሊያሳካ የሚችልበት እድል ሰፊ ሊሆን እንደሚችል እየተነገረ ይገኛል። መድፈኞቹ በ13ተኛ ሳምንት ሁለተኛ ደረጃ ላይ የሚገኘውን በእንግሊዝ ፕሪሚየር ሊግ ቼልሲን የሚገጥሙ ይሆናል። በስድስት ነጥቦችን እንግዲህ ፕሪሚየር ሊጉን እየመራ እንደሚገኝ የሚታወቅ ነገር ነው። አርሰናል በቀጣይ እንግዲህ በሰሜን ለንደን ደርቢ በለንደን ደርቢ በሜዳው ሌላኛውን ብርቱ ክለብ የሆነውን ቼልሲን የሚገጥም ይሆናል። ቼልሲ እንግዲህ በአውሮፓ ሻምፒዮንስ ሊግ ከባርሴሎና ጋር በነበረው ጨዋታ አሸንፎ እንደነበር ይታወሳል። የኢንዞ ማሬስኮ ቡድን ምንም እንኳን በተወሰነ መልኩ ወጥ የሆነ አቋም በፕሪሚየር ሊጉ ማሳየት የተሳነው ነው ቢሆንም፣ ነገር ግን በዚህ በአምስተኛ ዙሪ የሻምፒዮንስ ሊግ ጨዋታ ጥሩ እንቅስቃሴ በማሳየት የባርሴሎና ማሸነፉን ተከትሎ ምናልባት አርሰናል ሊፈትን ይችላል ተብሎ ይገመታል። ስታቪዮ እንግዲህ በቼልሲ ቤት ጥሩ ጊዜ እያሳለፈ የሚገኝ ብራዚላዊ ተጫዋች ነው። ብዙዎች ከላሚኒያ ከአርሰናል ጋር ሲያነጻጥሩት ነበር። እንግዲህ ትላንትና ከትላንት ወዲያ በነበረው የሻምፒዮንስ ሊግ ጨዋታ ግብ አስቆጥሮ እንደነበር ይታወሳል። እንዲሁም አርሰናልን ይፈትናል ተብሎ ይጠበቃል። የኢትዮ ተጫዋች ይህ ጨዋታ እንግዲህ ቅዳሜ የሚደረግ ይሆናል። ሌላኛው ጨዋታ ደግሞ ትላንት በቶትናምና በፒኤስጂ መካከል የተደረገው ጨዋታ ነው። በኡናይምሬ የተመራ አምና ሻምፒዮንስ ሊጉን ማሳካቱ የሚታወስ ነገር ነው። ፒኤስጂ እንግዲህ በዘንድሮ የውድድር ዘመንም ዳግም የአውሮፓ ሻምፒዮንስ ሊግን ለማሸነፍ ቋምጦ ነው ያለው። ትላንት እንግዲህ ጨዋታው ሆነ ከቶትናም ጋር አድርጎ አምስት ለሶስት በሆነ ውጤት አሸንፏል። በቶማስ ፍራንክ የሚመራው ቶትንሃም በሰሜን ለንደን ደርቢ ከአርሰናል ጋር ጨዋታውን ባሳለፍነው ሳምንት አድርጎ አራት ለአንድ በሆነ ሰፊ የግብ ልዩነት መሸነፉ ይታውሳል። ከዛ ጨዋታ ለማገገም ነበር ወደዚህ ጨዋታ ላይ የመጣው፣ ነገር ግን ብዛት ያላቸው ግቦች ናቸው የተቆጠሩት አምስት ግቦች ተቆጥሯል። የቶትንሃም የመከላከል ድክመት የታየበት ጨዋታ ነበር። የትናንትናው ጨዋታ በፓርክ ደ ፍራንስ በተደረገው ጨዋታ ቪቲኒያ ሶስት ግቦችን አስቆጥሯል። ይህ ተጫዋች እንግዲህ ባሳለፍነው አመትም በአውሮፓ ሻምፒዮንስ ሊጎ ፒኤስጂ ዋንጫ ሲያሳካ እንዲሁም የሶስትዮሽ ዋንጫን ሲያሸንፍ እጅግ ድንቅ ብቃት ያሳየ ተጫዋች ነበር። ትናንትናም እንግዲህ ሶስት ግቦችን አስቆጥሯል፣ ሀትሪክ ሰርቷል። በዚህም ፋቢያን ሩዝ እና ሌላኛው ኢኳዶሪያዊ የተከላካይ ስፍራ ተጫዋች ፓቾ የፒኤስጂ ግቦች ያስቆጠሩ ተጫዋች ናቸው ተጫዋቾች ናቸው። ኮሎማኒ ለቶትናም ሁለት ግቦችን ሲያስቆጥር እንዲሁም ደግሞ ቀሪዋን ግብ ባሳለፍነው ሳምንት አርሰናል ላይ የራያን ስደት ተጠቅሞ እጅግ ሩም ግብ ያስቆጠረው ሪቻርልሰን ሶስተኛዋን ግብ ለቶትናም አስቆጥሯል። በዚህም አምስት ለሶስት በሆነ ውጤት ፒኤስጂ ቶትናምን አሸንፏል። ቀጣዩ መረጃችን ደግሞ አትሌቲኮ ማድሪድ እና ኢንተር ሚላንን የተመለከተ ነው። እነዚህ ሁለቱ ቡድኖች ትናንትና ጨዋታቸውን አድርጓል። በሊጉ እንግዲህ ወጥ የሚባል አቋም ያሳ የሚገኘው አትሌቲኮ ማድሪድ ትናንትና በ ስኩዲቶ ፉክክር ያደረገ ከሚገኘው ኢንተር ሚላን ጋር ባሳለፍነው ሳምንት በጣሊያን ሴሪ በሚላን ደርቢ በኤሲ ሚላን አንድ ለምንም የተሸነፈውን ኢንተር ሚላንን ገጥሞ ትላንትና እንግዲህ ሁለት ለአንድ በሆነ ውጤት አሸንፏል። በጨዋታው መጠናቀቂያ ደቂቃ ላይ ሽርፍራፊ ደቂቃዎች ሲቀሩ ነው እንግዲህ አትሌቲኮ ማድሪድ ግብ ማስቆጠር የቻለው። በዚህ ጨዋታ ላይ ሁሊያን አልቫሪዝ እና ሄሜኔስ የአትሌቲኮን ግቦች ሲያስቆጥሩ፣ ዘለኔስኪ የኢንተርን አንድ ግብ ከመረብ ያሳረፈ ተጫዋች ሆኗል። ኢንተር ሚላን በሻምፒዮንስ ሊጉ ለመጀመሪያ ጊዜ የተሸነፈበትን ውጤት ነው ያስመዘገበው። በዘንድሮ የውድድር ዘመን እንግዲህ እስከ ሶስተኛው ሳምንት ድረስ ኢንተር ሚላን በሻምፒዮንስ ሊጉ እንደ አርሰናል ሁሉ ምንም ግብ ያልተቆጠረበት ቡድን ነበር በአራተኛው ዙር ግብ ተቆጥሮበት በአቻ ውጤት ጨዋታውን ማጠናቀቁ ይታወሳል እንግዲህ ባሳለፍነው ሳምንት ደግሞ በትናንቱ ጨዋታ እንግዲህ ተሸንፏል የመጀመሪያ ሽንፈትም ሆኖ ተመዝግቧል። ባለፈው አመት ከፒኤስጂ ጋር ለፍጻሜ መድረሱ የሚታወቅ ነገር ነው እጅግ ጠንካራ ቡድን ነው በተለይ በመከላከሉ ረገድ ነገር ግን በፒኤስጂ በፍጻሜው አራት ለምንም ተሸንፎ ዋንጫውን ማጣቱ ይታወሳል ምናልባትም በዘንድሮ የውድድር ዘመን ዳግም ያንን ዋንጫ ለማሳካት ይፎካከራል ተብሎ ይጠበቅ ነበር ትናንት ግን በአትሌቲኮ ማድሪድ ሁለት ለአንድ በሆነ ውጤት አሸንፏል። ሌላኛው ደግሞ ሪያል ማድሪድ ነው የተመለከተው ትናንትና ትላንትና ሪያል ማድሪድ ጨዋታውን ከኦሎምፒያኮስ ጋር አድርጎ አራት ለሶስት በሆነ ውጤት ተጫውተውን አሸንፏል። በዚህ ጨዋታ ላይ ኪልያን ምባፔ አራት ግቦችን ለሪያል ማድሪድ ማስቆጠር ችሏል። እንግዲህ ፈረንሳዩ የፊት መስመር ተጫዋች እጅግ ድንቅ የሚባል የውድድር ዓመትን እያሳለፈ ይገኛል። እንግዲህ በአውሮፓ ሻምፒዮንስ ሊጉ ዘጠነኛ ግቡ ነው በዘንድሮ የውድድር ዓመት ያስቆጠረው። ከዚህ በፊት በአውሮፓ ሻምፒዮንስ ሊጉ በአንድ ዓመት ስምንት ግቦችን ነበር ያስቆጠረው ከፍተኛ ክብረ ወሰኑ ነበር ትናንትና። ነገር ግን ከወዲሁ ዘጠኝ ግቦችን በማስቆጠር የራሱን ክብረ ወሰን ማሻሻል ችሏል። በዚህም አራት ለሶስት በሆነ ውጤት ሪያል ማድሪድ አሸንፏል። በላሊጋው እንግዲህ ሪያል ማድሪድ እየመራ እንደሚሆን እንደሆነ ይታወቃል። 31 ነጥቦችን በመሰብሰብ ላሊጋውን እየመራ ይገኛል። ነገር ግን ባለፈው ሳምንት ከኤልቼ ጋር በነበረው ጨዋታ ሁለት ለሁለት በሆነ ውጤት በማጠናቀቁ እንዲሁም ከጨዋታው ውልጫ ጋር ኤልቼ ሁለት ለሁለት መለያየቱን ተከትሎ ብዙ ትችቶች ሲነሱ ነበር። ብዙ ጭምጭምታዎች ሲነሱ ነበር። በተለይም ደግሞ ከአሰልጣኝ ዣቪ አሎንሶና ከተጫዋቾች ጋር በተያያዘ አሰልጣኝ ዣቪ አሎንሶ ተጫዋቾችን የሚይዝበት መንገድ ተጫዋቾችን እንዳስቆጣ የተለያዩ መረጃዎች ሲወጡ ነበር። ዛ አትሌቲክ እንዲህ እንግዲህ ባወጣው መረጃ ምናልባትም ተጫዋቾች ዣቪ አሎንሶ በተለይም ያለፈው ዓመት በካርሎ አንቸሎቲ የተመሩ ነጻነት ነበር በቡድኑ ውስጥ በመልበሻ ክፍል ውስጥ ነገር ግን አሁን በዲሲፕሊን የተመራ የመልበሻ ክፍል ነው የሚፈልገው ብሎ ዣቪ አሎንሶ እጅግ ጥብቅ ሕጎችን በማድረጉን ተከትሎ እንግዲህ አለመስማማቶች እንደተፈጠሩ የተሰማ ነበር። ነገር ግን ትላንትና እንግዲህ ጨዋታውን አራት ለሶስት በሆነ ውጤት አሸንፏል። በዚህ ጨዋታ ላይ ቬኒሽስ ጁኒየር ሶስት ግቦችን ሁለት ኳሶችን ማቀበል ችሏል። ሌላኛው ደግሞ ትናንት የተደረገው ጨዋታ የሊቨርፑል ጨዋታ ነው። ሊቨርፑል በሜዳው ና በደጋፊው ፊት ሌላ አስከፊ ሽንፈት ትላንትና አስተናግዷል። በአንፊል በተደረገ ጨዋታ ኢቫን ፔርሲች፣ ጉስቴል ዴ ኬትለር ና ዲሩዊች ባስቆጠሩት አራት ግቦች ፒኤስቪ አራት ለአንድ በሆነ ውጤት ሊቨርፑልን አሸንፏል። ሊቨርፑል እንግዲህ በዘንድሮ የውድድር ዘመን እጅግ አስከፊ የሚባል ዓመትን እያሳለፈ ይገኛል። በአሰልጣኝ አርኔ ስሎት የተመራ ባለፉት ጊዜያት ሊቨርፑል እንግዲህ በሶስት ተከታታይ ጨዋታዎችን እንደተሸነፈ ይታወሳል። ከሶስት ሶስት ዓመት በኋላ ለመጀመሪያ ጊዜ ሊቨርፑል ሶስት ግቦች በተከታታይ ሶስት ጨዋታዎች ሲቆጠሩበት በኖቲንጋም ፎረስት ሶስት ለምንም እንደተሸነፈ ይታወቃል። ከዛ በፊት እንዲሁ ደግሞ በማንቸስተር ሲቲ ሶስት ለምንም ተሸንፏል። እንደዚሁም ደግሞ አራት ለአንድ ትናንት የተሸነፈውን ጨዋታ ጨምሮ ከሶስት በላይ ግቦች ሲቆጠሩበት ከሰላሳ ሶስት ዓመታት በኋላ ለመጀመሪያ ጊዜ ነው። ሆላንዳዊ አሰልጣኝ አርኔ ስሎት ትልቅ ጫና ውስጥ እንግዲህ ይገኛሉ። የሊቨርፑልን ሽንፈት ተከትሎ አንድ ለምንም ከተመራን በኋላ ያሳዩት ተጫዋቾቻችን ያሳዩት ምላሽ ጥሩ ነበር ያለው አርኔ ስሎት እንግዲህ ምናልባትም ስለ ስንብቱ ጉዳይ እንደማያሳስበው እንዲሁ ተናግሯል። ሌሎች ትናንት በተደረጉ የአምስተኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታዎች አታላንታ ፍራንክፈርትን ሶስት ለምንም፣ ስፖርቲንግ ክለብ ብሩጅን ሶስት ለምንም፣ ኮፐንሃገን ካይራት አልማቲን ሶስት ለሁለት ሲያሸንፍ ፋፎስ ከሞናኮ ሁለት ለሁለት ጨዋታቸውን አጠናቋር። የአውሮፓ ሊግ እንዲሁ የአምስተኛ ዙር ጨዋታዎች ዛሬ ቀጥሎ ይደረጋሉ። በተለይም ደግሞ በኡናይ ኤመሪ የሚመራው አስቶን ቪላ በሜዳው ያንግ ቦይስን የሚጋብዝበት ጨዋታ ይጠበቃል። በመድረኩ እጅግ ስኬታማ በሆኑ አሰልጣኝ የሚመራው ቪላ በሊጉ ሊስ ዩናይትድን ሁለት ለአንድ ካሸነፈበት ጨዋታ በኋላ ነው ይህንን ጨዋታ በሜዳው የሚያደርገው። በኢሮፓ ሊጉ ዘንድሮ አራት ጨዋታዎችን ያደረገው ቪላ ተሸንፎ አንዱን ተሸንፎ በሌሎች ጨዋታዎች ደግሞ በማሸነፍ ዘጠኝ ነጥቦችን በመሰብሰብ በደረጃ ሰንጠረዥ ስድስተኛ ደረጃ ላይ የተቀመጠ ቡድን ነው። እንደዚሁም ደግሞ ሌላኛው ቡድን ሮማ ጨዋታውን የሚያደርግ ይሆናል። በአሳለፍነው ሳምንት በጣሊያን ሴሬ ከክሮሞንሴ ጋር ጨዋታውን አድርጎ ሶስት ለአንድ በሆነ ውጤት በማሸነፍ የሴሪያውን የደረጃ ሰንጠረዥ የመራ የሚገኘው ሮማ በጨዋታ ጨርሶታውን እንዲሁ የሚያደርግ ይሆናል ከሚትላንድ ጋር ነው የሚያደርገው ሚትላንድ እንግዲህ ፍጹም የሚባል ጉዞ እያደረገ ይገኛል በዩሮፓ ሊጉ እንግዲህ በዩሮፓ ሊጉ አራት ጨዋታዎችን አድርጎ አራቱንም በማሸነፍ 12 ነጥቦችን መሰብሰቡ የሚታወስ ነገር ነው ፖርቶ ከኒስ ሪያል ቤት ከአትራክት ቦሎኛ ከሳልስበርግ ኖቲንጋም ፎረስት ከማልሞ ዛሬ ምሽት በአምስተኛ ዙር በአውሮፓ ሻምፒዮንስ ሊግ ከሚደረጉ ጨዋታዎች መካከል ናቸው የአውሮፓ እንዲሁም ኮንፈረንስ ሊግ የሶስተኛ ዙር ጨዋታዎች ዛሬ ምሽት ቀጥሎ የሚደረጉ ይሆናል። ክሪስታል ፓላስ ጨዋታውን ከሳልስበርግ ጋር ያደርጋል ይህ ጨዋታ እጅጉን ከስትሩስበርግ ጋር ያደርጋል ይህ ጨዋታ እጅጉን የሚጠበቅ ነው። ከዩሮፓ ሊግ ጨዋታዎች ከዩሮፓ ኮንፈረንስ ሊግ ጨዋታዎች መካከል ይህ ጨዋታ ምሽት አምስት ሰዓት ሲል የሚጀመር ይሆናል። በዚሁ በዝርዝርና በትንታኔ ወደምንመለከተው ጉዳያችን እናልፋለን። የቀድሞ የፓርማ ግብ ጠባቂ ጃኑሉጂ ቡፎን ብዙ የፊት መስመር ተጫዋቾች ስራዬን፣ ፈተኝ አድርጎብኛል፣ የእሱ ግን ይለያል ያለበት ኮከብ ነው። ይህ ተጫዋች በፊዮረንቲና ሮማና ኢንተር ሚላን ተጫውቷል። የሀገሩ አርጀንቲና የምንጊዜም ሁለተኛ ከፍተኛ ግብ አስቆጣሪ ጭምር ነው። ጋብሪኤል ባቲስቱታ፣ በህያው ኮከብ መሰናዷችን አብርሃም ተስፋዬ የዚህን የእግር ኳስ ተጫዋች የእግር ኳስ ጉዞ እንደሚከተለው ያስቀኛናል ደቡብ አሜሪካዊት ሀገር አርጀንቲና ለእግር ኳስ ብቻ ተለይቶ የተፈጠሩ ኮከቦች መገኛ መሆን ከጀመረች እልፍ ዓመታት ተቆጥረዋል። ይህ ስለ ዲያጎ አርማንዶ ማራዶና፣ ስለ ሊዮኔል አንድሬስ ሜሲ ወይም ስለ ሁዋን ሮማን ሪኬልሚ አይደለም። ባይሆን የመላእክት ያክል ቦታ ስለተሰጠው ኳስ እግሩ ላይ ካረፈች መጨረሻዋ መረብ ላይ ለመሆኑ ከግብ ጠባቂዎች ሁሉ ሳይቀር ምስክርነት ያገኘ፣ ለሁለቱ የአርጀንቲና ክለቦች ቦካና ሪቨር ፕሌት ከተጫወቱ ጥቂት ሰዎች መካከል አንዱ ስለሆነው ጋብርኤል ባቲስቱታን ጂም ይህ ስም ብዙዎች በዘጠናዎቹ መጀመሪያ አካባቢ በደንብ ሰምተውታል። የጣሊያን እግር ኳስ አብዮት ቀያሪው ኮከብ፣ ብዙዎች ለስሙና ለድንቅ ግቦቹ ሲሉ ይህንን ሊግ አብዝተው ወደውታል። እዛው ጣሊያን ክለብ ብቻ እየቀያየረ ቆይቶ ስኬታማ ጊዜን ያሳለፈው የቀድሞ ተጫዋች ከትልቁ የእግር ኳስ ክለቡ ፊዮሬንቲና እስከ ሮማና ኢንተር ሚላን ሲጫወት በኳስ ማብቂያው ዘመን ደግሞ ወደ ኳታራ ምርቶ አልረቢያን ተጫውቷል። የቀድሞ የስሚላን ግብ ጠባቂ የንሰ ሌማን በአንድ ወቅት እንዲህ አለም ለአንድ ዓመት ብቻ በነ። የሚያዳብረኝ የጣሊያን ቆይታ ስድስት ጊዜ በቋሚነት ተሰልፌ ተጫውቻለሁ። ይህ የሆነው ክለቤ ሲሚላን በፊዮሬንቲና ከደረሰበት የሶስት ለአንድ ሽንፈት በኋላ ነበርም። ከዛ በኋላም አሰልጣኝ አልቤርቶ ዛካሮኒ ከእኔ ይልቅ ለጣሊያናዊ ግብ ጠባቂ ሴባስቲያኖ ሮሲ እድል መስጠት ጀመሩ። ምንም እንኳን በአመቱ መጨረሻ ቡድኔ የሊጉን ዋንጫ ቢያሸንፍም በቂ መሰለፍ እድል ባለማግኘቴ ወደ ሀገር የተመልሼ ለቦሩሽያን ዶርትሙንድ ፊርማዬ ነኖርኩኝ ሲልም ተናግሯል። በሳቱ የንስሌማን ይህ እንዴት እንደተፈጠረ ቢጠየቅ እዚህ ግባ የሚባል ምክንያት አላስቀ አስቀመጠም የጋዜጣ ዴሎ ስፖርት ጦማሪው ማሪዮ ባሮሲ ግን እንዲህ አለም። የንስ ሌማን በኤሲ ሚላን ለምን ተጠባባቂ እንደተደረገ መናገር አልፈለገም። እውነቱ ግን ለእሱ መቀነስ ምክንያቱ ጋብርኤል ባቲስቱታ ነበርም። በሳቱ ሌማን ለፓውሎ ማልዲኒ፣ ለአሌሳንድሮ ኮስታ ኩርታ እና ለጁሴፔ ካርዶኒ ብስጭቱን ሲገልጽ ነበርም። ከአንድም ሶስት ጊዜ አንዴ በቀኝ አንዴ በግራ እያገላበጠ ሀትሪክ ከሰራበት በኋላ ጨዋታው ሲጠናቀቅ የትኛውን ተጫዋች ሳይጨብጥ ሜዳውን ለቆ ወጣም። ከዛ ጊዜ ጀምሮ አሰልጣኝ አልቤርቶ ዛካ ማካሮኒ በጀርመናዊ ግብ ጠባቂ ላይ እምነት መጣል አልፈለጉም ሲልም ጽፏል። የቀድሞ የፓርማ ግብ ጠባቂ ዣን ሉጂ ቡፎን ብዙ የፊት መስመር ተጫዋቾች ስራዬን ፈታኝ አድርገውብኛል የጋብርኤል ባቲስቶታ ግን ይለያል፣ ለግብ ጠባቂዎች የማይመች አደገኛ አስቆጣሪ ነው፣ ይህንን እኔም በተደጋጋሚ ቀምሸዋለሁ ሲል እውቅና ሰጥቶታል። እሱ ጣሊያን በነበረበት ሰዓት ሪያል ማድሪድን ጨምሮ ታላላቅ የአውሮፓ ክለቦች የናስፈረመ ጥያቄ ቢያቀርቡለትም እሱ ግን ለካልቾ ጣሊያን ያለው ፍቅር እንዲሁ በቀላሉ የሚያበቃ አልነበርም። በተለይ በፊዮሪ ፊዮሬንቲና ጥሩ ጊዜን ያሳለፈው ባቲስቱታ በ331 ጨዋታዎች 204 ግቦችን በማስቆጠር በስኬት ያሸበረቀ ጊዜን አሳልፏል። ዛሬ ድረስም የፊዮሬንቲና የሲሪያው ከፍተኛ ግብ አስቆጣሪ እሱ ጋብርኤል ባቲስቱታ ነው። በ991 ኮፓ አሜሪካ ድንቅ ጊዜ ማሳለፉን ተከትሎ የፊዮሬንቲና ምክትል ፕሬዚዳንት የነበሩት ቪቶሪዮ ቼቺጎሪ ባቲስቱታን ማስፈረም ፈልገው ጥያቄ አቀረቡ። በስተመጨረሻም ተሳክቶላቸው ፊዮሬንቲናን ተቀላቀልም። በመጀመሪያ ዓመቱ ቆይታው 13 ግቦችን ቢያስቆጥርም ፊዮሬንቲና ግን በሊጉ መቆየት ተስኖት ወደ ሴሪቢው ወረደም። እንኳን ለደጉ ለችግሩም ጊዜ ፈጥኖ ደራሽ ነበርና ባቲስቱታ በአንድ ዓመት ልዩነት በሴሪቢው 16 ግቦችን አስቆጥሮ ቡድኑን ወደ መደው ሊግ ዳግም መለሰው። ይህኔ በአዲሱ ንጉሳቸው ሲበዛ ደስተኛ የነበሩት የፊዮረንቲና ደጋፊዎች አንተለኛ ቅዱስ ገብርኤል ነክ ሲሉትም ጠሩት። ያኔ የተሰጠው ይህ መጠሪያ ዛሬ ድረስ አብሮታል ጋብርኤል ባቲስቱታ ወይም ቅዱስ ገብርኤል ባቲስቱታ በፊዮሬንቲና በነበረው ቆይታ የጣሊያን ዋንጫ፣ የጣሊያን አሸናፊዎች አሸናፊና የሴሪቤ ዋንጫዎችን አሳግቷል። በመቀጠል ወደ አገሪቷ መዲና ከተማ ሮማ በማምራት ቆይታ የነበረው ባቲስቱታ የሴሪያ እና የጣሊያን አሸናፊዎች አሸናፊ ዋንጫንም አሳግቷል። ኢንተር ሚላን ሌላኛው የአርጀንቲናዊ ኮከብ ግልጋሎት ያገኘ ክለብ ነው። ለሁለቱ የአርጀንቲና ክለቦች ቦካ ጁኒየርስና ሪቨርፑሌት ተጫውቶ ያሳለፈው ባቲስቱታ በደጋፊዎች የሚጠላ ተጫዋች አልነበርም። በተለይ ቦካ ዛሬም ድረስ የሱ የሚያሳዩትን ምስል የሚያሳይ ባነር ሜዳ ላይ በማሳየት ለተጫዋቹ ያላቸውን ፍቅር አሁንም ይገልጻሉ። ባቲስቱታ ለሀገሩ አርጀንቲናም ጥሩ ግልጋሎትን ከሰጡ ኮከቦች ተርታ ይገኛል። 1992 ላይ ሀገሩ የፊፋ ኮንፌዴሬሽን ዋንጫን ስታሳካ የውድድሩ ከፍተኛ አስቆጣሪ ሆኖም አጠናቋል። የ1991ና የ1993ን የኮፓ አሜሪካ ዋንጫም አሸንፏል። በእነዚህ ዓመታትም የውድድሩ ምርጡ ተጫዋች በመሆን ተሸልሟል። በጥቅሉ 78 ጊዜ ተሰልፎ ለአርጀንቲና የተጫወተው ጋብርኤል ባቲስቱታ 56 ግቦ ችን በማስቆጠር ከሊዮኔል አንድሬስ ሜሲ በመቀጠል የሀገሩ የምንጊዜውም ሁለተኛው ከፍተኛ አስቆጣሪ ነው በ120 ደቂቃ አንድ ግብ በማስቆጠር ከሊዮኔል አንድሬስ ሜሲም የተሻለ ጊዜን ከሀገሩ ጋር ማሳለፍ ችሏል እግር ኳስን በምፈልገው ልክ ተጫውቻለሁ የምፈልገውንም ማሳክቻለሁ የቀረኝ ግን አንድ ነገር ብቻ ነው ለሀገሬ ዓለም ዋንጫን ማሸነፍ የኔ ጉድለት ይህ ብቻ ነው ሲል ጋብርኤል ባቲስቱታም በአንድ ወቅት ተናግሯል አርጀንቲና የ2022ቱን ዓለም ዋንጫ ፈረንሳይን አሸንፋ ስታሳካ ቢንስፖርት ላይ ተንታኝ የነበረው ባቲስቱታ ህልሞ የነበረውን ዋንጫ ሀገሩ ስታሳካ በማየቱ ደስታውን መቆጣጠር ተስኖት ሲያለቅስም ተስተውሏል የ999 የአርጀንቲና የአመቱ ምርጥ ተጫዋች 999 ላይ ደግሞ በሴሪያው የሚጫወት የአመቱ ምርጡ የውጭ ሀገር ተጫዋች ክብርን አሳካም የጣሊያን የ የፊዮሬንቲና የሮማና የአርጀንቲና የምንጊዜም ምርጦች ዝርዝር ውስጥም መግባት ችሏል። ከ1998 እስከ 2000 ድረስም በባላንዶር ምርጥ አስሩ ውስጥ የተካተተ የምንጊዜውም ኮከብ ነው ጋብሪኤል ባቲስቱታ። ተመልካቹ፣ ስለ ዕለት ሐሙስ አዲስ ቀን የያዝናቸው ስፖርታዊ መረጃዎች ይህን ይመስሉ ነበር። አብራችሁን ቆይታ ስላረጋችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን ተመኘ